ፋኒ ከስንት ዓመት በኋላ በጅጅክያ ላይ ዝምታውን ሰብሯል እኔ እስከ ዛሬ ድረስ ሰድብኝ ዝም ብያለሁ ነገር ግን ከዚህ በኋላ አንዳችም አልታገስሽም ስሜን ስታጠፊ ዝም ብዬ አላይሽም። አላየሽም ዝምታ ፍራቻ መስሎች ከሆነ ተሳስተሻል እኔም አድርገውን አድርጋለው እያለ ነው ጅጅክያ ሌላ ታሪክ ይዛ መታለች በድጋሚ ሰላም ሰላም ወደ ቻናል ቤተሰቦች እንዴት ናችሁ ሰላማችሁ ይብዛ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ አንዳንዴ ዝም ስትሉ እንደ ሞኝ ትቆጠራላችሁ። ግን አንዳንዴ ደግሞ ዝም የምትሉበት ምክንያት የሆነ ህይወታችሁን ለመግፋት ህይወታችሁን በሰላማዊ መንገድ ለመሄድ ስትሉ ነገሮችን እየታገሳችሁ ታልፋላችሁ። ፋኒ ደግሞ ከቀን በላይ ነው የታገሰውና ሰባት ዓመት ሙሉ ፋኒ ያልተነሳበት ቪዲዮ የለም። በየቦታው በየምም ስትገባ ጅጅ ትናገራለች፣ ታነሳለች፣ ምናምን የፋኒ ትዕግስት በጣም ነው የሚገርመኝ። የምሬን ነው የፈኒን ትዕግስት ለሁሉም ሕዝብ ቢሰጠው ደስተኛ ነኝ። ምክንያቱም እንኳን ሰባት ዓመት እንደነገርኳቸው አንድ ቀን እንኳን መታገስ ያቀታል። በዚህ ጊዜ ላይ እና ስምረትና ፈኒ እስከ ዛሬ ድረስ እንዳውም ሁለት ልጆችን ወልደዋል አደለ? በመካከላቸው እነዚህ ልጆች ፍቅር ባይኖር ኖሮ ይሄ መሸዋወድ ቢኖር ኖሮ አብረው የቆዩ ነበረ። ግን እውነተኛ ፍቅር አይሞትም እና ጠንካራ ስለሆነ ፍቅራቸው ልጅ እስከ መውለድ ደረጃ ደርሰዋል እነዚህ ሰዎች። ጅጅ ግን ይሄን የመሰለ ትዳር ለማፍረስ እንዲህ ብላ ተነስታለች። አሁንም የሆነ ጊዜ ላይ ትንሽ ጋብ ፈጥራ ነበር፣ በመካከል በመካከል እያነሳት ትሳደባለች። በእርግጥ ግን እንደ ድሮ አልነበረችም። አሁን ደግሞ በጣም የተቀሰቀሰባት በዴዚ ምክንያት ነው። ዴዚ እንግዲህ እናቷን ሚዲያ ላይ ያሰደበች እየተባለች አሁን ያው አጀንዳ የሆነች ልጅ ነች በየቦታው በዛ ምክንያት ስለ ዲዚ ምክር እየሰጠች፣ ከዛ በኋላ ሰምረትን ጀመረች፣ ከዛም ፋኒን ጀመረች ማለት ነው። እውነት እኔ በጣም የገረመን ጅጅክያ ሚስጥር ይዛ እስከዛሬ ልትቆይ አቤት! በፈጣሪ እስከዛሬ አምጬው ይዣ ያለው ከዚህ በኋላ አልችልም ማለችና ያው ፋኒ ከእሷ ጋር የሆነ ነገር እንዳደረገ ነው እያወራች አለችው። ሰው እንኳን ውሸት ከዋሽ እንደው በምትታመኘው አትዋሽም ጅጅ። በነገራችን ላይ ጅጂ አለች አለች አለች አለች አለች አልሰማት አሉ እነዚህ ልጆች ማለት ነው። አሁን ደግሞ ጭራሽ ይህን ሰው ያምነኛል ብላ ልጅ ይሄ ፋኒ ከኔ ጋር የሆነ ነገር አድርጓል ልጄ እርጉዝ በነበረችበት ሰዓት እያለች ነው ያ ማለት እኮ በቃ ስም ማጥፋት ደፍሮኛል ከማለት እኮ አይተናነስም። ሲጀምር የውሸት ብዛት ስምረት እኮ እርጉዝና ነው የተጣሉት እነዚህ ሰዎች ማለት ነው። የሆነ ጊዜ ላይ ታረቁ ምናምን አንድ ሰሞን አብረው ከዛ ሰንብተው ነበረ። ከዛ በኋላ ደግሞ ተለያዩ፣ በቃ ተጣሉ ማለት ነው። እኔ የጅጅ እብደት ግን መቼ እንደሚያበቃ ፈጣሪ ብቻ ይወቃል። ፈኔና ስምረት ግን እውነት ለልጆቻችሁ ሲሉ ፈጣሪ ትዳራችሁን ይጠብቅላችሁ። በእውነት በጣም መቀስ መቀስ ሁና ተነስታባቸዋለች እች ሴትዮ። ፋኒና ሳምሪ ተለያይቶ ካላየች የምታርፍ አይመስለኝም። ግን በመካከል ፈጣሪ ገብቶ ስምረትና ፈኔን እንደዚህ ቅፍ ያደርጋቸው ለልጆቻቸው ሲል እንኳን ማለት ነው። እኔ ስለ ጅጅ ምን ማለት አልፈልግም። ሲጀመር እሷ ሴትዮ በሲሏት በዚህ በሲሏት በዚህ ማታ መጣው ጣጣ የለምና ደህና እንግዲህ ዩቲዩብ አሰናብቷት ነበረ። ያው እዛ ዩቲዩብ ተከፈተላት ድጋሚ ምናምን። አሁን በቃ ሪዋንዳ እያደረገችው ነው ዩቲዩብን